ለምሳሌ ጦርነትን በተመለከተ ስትነጋገራላችሁ ወይ አሁን የደህንነት አማካሪ ነበርክ አይደለ? ለተወሰኑ ጊዜያት የአብይ የደህንነት አማካሪ ነበርና ጦርነቱን በተመለከተ አወሳሰኑ እንዴት ነው? ወደ እለቱ ከመሻገሪ በፊት ጦርነት ላይ ለመግባት ሲወስን የሚወስነው እንዴት ነው? አብሮ ደግሞ ስትነጋገሩ የደነገጥክበት ወይ ሪቪሊንግ ሞመንት የምትለው አለ ወይም ከሱ ጋር በነበረ ኮንቨርሴሽን ማለት። ለምሳሌ እንግዲህ ጦርነቱን በተመለከተ ብዙ የተሳሳቱ እንትኖች አሉ ከየወገኑ ተነስቶ እንትን የሚላቸው ያው ሁላችንም እንደምናውቀው በትግራይም በኩል በፌዴራል መንግስትም በኩል ከፍተኛ የጦርነት ፕሮፓጋንዳ አየሩን ሞልቶት ነበረ 2012 እና 2013 መጀመሪያ አጋባ ያ ትግራዮች ምርጫ ካካሃዱ በኋላ ምንድን ነው ያሉት? ኢሚዲየት ነው የፌዴራል መንግስት ያልተመረጠ ስለሆነ ይሄ ሕገ መንግስታዊ ስለሆነ እውቅና አንሰጠውም ማለት ከመስከረም ሰላሳ በኋላ የፌዴራል መንግስት ወዲያው ምንድን ነው የወሰደው? መስከረም ሰላሳ በኋላ ትግራይ የሚሰጥ በጀት በሙሉ በፌዴሬሽን ምክር ቤት እንዲቆም ተደረገ። አሁን ይሄ በጀት ሲቆም ምክክር አልተደረገበትም። እኔ የፌደሬሽን ምክር ቤት አባል ነበርኩ፣ የክልል ምክር ቤት አባል ስለ ነው አስታውሳለሁ። ብናልፍ ተነግሮት እዛ ምክር ቤቱ ስብሰባ ላይ እያለ ለረፍት ስንወጣ ይሄ ነገር ይወሰን ተብለዋል። እንዲቆም ፌዴራል ከሆነም ለወረዳዎቹ እሰጣለሁ እንጂ በጀት ለትግራይ መመደብ ለጦርነት ሊያውሉት ነው። እውቅና እነሱ ምትን ብለዋል። እኛም እውቅና እንሰጥም፣ አይመደብም። ፌዴሬሽን ምክር ቤት ነው ስልጣኑ ያለው ይገድ አሁን ይሄ ስራ ሶዛ የማልተዋየበት ሌላው ቀርቶ ዋና ምክትል ምናምን የሚባሉ ሰዎችም በጋራ አልተነጋገሩበትም። እዛ ላይ ምን አነሳሁኝ? እረፍት ላይ ነን ለጦርነት ተዘጋጅታችኋል ወይ አልኩት። ብናልፍ ይህ እኮ በጣም አደገኛ ሁኔታ ነው። እኔ በአማራ ላይ ሪሶርስ ጠቅላላ የምለክ አይሰጥህም ቢባል ይሄ ሪሶርስ የጋራ ሪሶርስ ነው። ወይም ደግሞ ኪሴ ብር ያለ አይደለም የሚሰጥ ጦርነት እኮ የሚቀሰቀስ ነገር ነው። አሁን ከዛ ያሉትን ሰዎች አስተባበርኩና ተነጋገርን። የሻይ ሸራተን አዲስ ነበር ጉባኤው የሚካሄደው የፌዴሬሽን ምክር ቤት ስልጠና ነገር ነው። እውነቱን ነው ሳንመካከልበት እንዲህ አይነት እንዴት ይሆናል የሚል እንትን ተደረሰ። ይተላለፍተናል እኔ ወደ ደሴ መጥበል ነበር አንድ ነገር ነበር፣ ሄድኩኝ ከሳት በኋላ ደሴ ስደርስ በሚዲያ ሰማሁት። ያ ውሳኔ ኳላት ውስጥ ምን ማለት ነው? ይሄ የስራ አስፈጻሚ የምትለው አልተወያየበትም ወይም የሚኒስትሮች ምክር ቤት የሚባለ አልተወያየበትም፣ ማንም ሰው አልተወያየበትም። በጀት እንዲቆም ተደረገ ማለት ነው። ይሄ በጀት እንዲቆም ሲደረግ ቀጥሎ ኋላ ይሄ ምንድን ነው? ጦርነት ነው ራሱ ለእኔ ሪሶርስን የራስህን የጋራ ሪሶርስህን ለአንተ የሚደርስህን ሲከለከል ጦርነት ከመቀስቀስ ሌላ ትርጉም ይሰጠው አለ? በመቀጠል ሁለተኛ ስብሰባዎቹ ተካሄዱ። ማለት የጸጥታ ምክር ቤት የሚባለው ለመጀመሪያ ጊዜ እንትን ያለው በዛው ጥቅምት ወር ነው። በዛው ተከታታይ ነው ጦርነቱን ሊነሳ ሁለት ሳምንት ወይ እንደዚህ ሲካ በዚህ ጊዜ ምንድን ነው መከላከያ ሪፖርት እንዲያቀርብ ተደረገ። የትግራይ ሁኔታ እንትንዴ በሙሉ እዛ የመከላከያ ኤታማዦር ሹም አደም መሐመድ ነው። ብርሃኑ ጁላ ምክትል ነው። የመከላከያ ደህንነትን ብርሃኑ ነው የሚመራው። ፌዴራል ፖሊስ አዛዥ፣ የደህንነት ኃላፊ፣ የመሳሰሉት እነዚህ ሁሉም ይመለከታቸዋል። ቀረባ የትግራይ ኃይሎች ምንድነው? እያደረጉ ያሉት ሁኔታዊ ክረ ኦፕሬሽን እቅድ ነው አዘጋጅ ተብሎ ቀድሞ ተነግሮት ነበረ ለአደም ለዛ ስብሰባ ላይ እንደሰማ አለ አደም አቀረበው። ሲያቀርብ ሁኔታዎቹ የሚያመለክቱ ምንድነው? የትግራይ ኃይሎች ሚሊሻዎች እና ልዩ ኃይል በመከላከያ ካምፖች አቅራቢያዎች ላይ የመሰባሰብ ሁኔታዎች አሉ። ለምን ተሰባሰቡ የሚል ጥያቄ ተነሳ። ለጦርነት ዝግጅት፣ ጥቃት ዝግጅት እያደረጉ ነው ወይስ አይደለም? ዝግጅት የተጠናከረ ዝግጅት የላቸው ሚሊሻዎችና የተወሰኑ ልዩ ኃይሎች ተሰባጥረው ነው በየቦታው ነው። ግን ይሆን እሚመስለኛ አደም ከስጋት የመነጨ ካልሆነ መስጠቀል ለጦርነት ዝግጅት በህብረተሰብ ደረጃም አልተደረገም፣ በአመራር ደረጃም እስከ መዋቅር የተደረገ ነገር የለውም። ለጦርነት ዝግጁ አይደለም። ያ ሪፖርት በሌሎቹ አብዛኞቹ እነ ብርሃን ምናምን ብዙ ነገር አልተናገሩም። ውይይት ተካሄደ፣ እኔ የመፍትሄ ሐሳብ አቀረብኩ። አሁን ይሄ የሚያሳየው መረጃው ለጦርነት ዝግጅት አለማድረጋቸውን ነው። በሌላ መልኩ ደግሞ ምንም እያደረጉ አይደለም እንዳይባል መከላከያ ባለበት ሁሉ የተወሰነ የተወሰነ ስብስብ የታጠቀ ኃይል ስብስብ እየፈጠረ ነው። ስለዚህ ለዚህ መፍትሄው እንደ ስትራቴጂ መከተል ያለብን ዲተራንስ መፍጠር። ዲተራንሱ ደግሞ እንግዲህ ይመጣሉ የተባለው ወደ አማራ ክልልም በራያ በኩል እና በሰቆታ በኩል እንደዚሁም ደግሞ በጠለምት በኩል አድርጎ በአድርቃይ፣ ደባርቅ እንዲሁም በወልቃይት ማለት በሁመራ በኩል ወደ ጎንደር ይሄ ከሆነ እኔ ቢታይ መፍትሄ ቢተራንስ መፍጠር ነው። ቢተራንሱ ደግሞ የአማራን ኃይል ማስታጠቅና ጥንካሬ እንዲኖረው በማድረግ ትግራዮቹ ወደዚህኛው እንዳይመጡ ማድረግ ይቻላል። እንደገና ደግሞ እዛ ውስጥ ያለው መከላከያ ጋር ሊገጡ አይችልም። አሁን ባለበት ሁኔታ ግን ጦርነት ሊጀምሩ ነው ብሎ ወደ ጦርነት መግባት መረጃውማ ማያሳይም። ምንም አይነት ኢቪደንስ የለ እንደውም በዚህ መንገድ ወደ ጦርነት ከተገባ እልቂቱ ከፍተኛ ይሆናል፣ ህዝብም ይጎዳል የሚለን ተናግሯል። ያንን እቅድ ምን ምን ተደርጎ ተጣጣ? ይሄ እቅድ አይደለም ሪፖርት ነው እንጂ የኦፕሬሽን እቅድ ነበር አዘጋጅ ያልኩ ልክ አይደለም ራሴ አሰረዋለሁ ብሎ አብይ ይሄንን ተናገረ እና ስብሰው እንዲበተን ተደረገ። አደም ቀነቀው ሲወጣ ምን አለኝ በሩ ላይ እውነት ጦርነት የሚጀምሩ ይመስላል? ሀበብ ሰዎች አሁን ካቀረቀው ግምገማ አኳያ ይሁን ከጠቅላላ ሁኔታው ዝግጅታቸው አኳያ ካላበዱ በስተቀር ጦርነት ሊጀምራቸው፣ ነገር ግን ደግሞ ያሉት ስብስቦች ምልክቶቹ መጥፎ ስለሆኑ በፖለቲካ በኩል ይህንን የሚያስቀር ዝግጅት መደረግ አለበት። ከወታደራዊ በኩል ደግሞ በአማራ በኩል ያለውን መጠናከር መቻል አለበት። በዴ ዲተር በማድረግ ነገሮቹ እንዳይፈጠሩ ማድረግ ይቻላል ብዬ እንትና። አሁን ይህን ጦርነት ወስደ በሁለቱ ሳምንት ዲነጋ ሲል ህዳር ማነው ጥቅምት 24 ዲነጋ ወደ 11 ሰዓት አካባቢ ስልክ ሁለት ስልክ ተደውሎ አገኘ ደመቀ ነው አንደኛ የደወለው። ሌላኛው ደግሞ ብናልፍ ነው ሊነጋ ሲል የደወለው ሁለተኛ። ብናልፍ ደወል፣ ምንድነው ስል ትግራዎች በመከላከያ ላይ ጥቃት ሰንዝረዋል። አልሰማሁም እኔ መከላከያ፣ ጠቅላይ ሚኒስተሩ ወጥቶ መናገሩ አሁን እዚህ ላይ ስትወስድ ይሄ ጦርነት እንዲጀመር ከወደ መከላከያ በኩል አገሪቱ እርምጃ ይወሰድ ተከላከል ብሎ መከላከያን በማዘዝም ይሁን በምን ከመጀመሪያ እስከ መጨረሻው ድረስ የጠቅላይ ሚኒስትሩ ኢንተርስት ነው የነበረበት። የሚመካከሩት አካላት እንግዲህ የመጨረሻው ይህንን በተመለከተ የሚነጋገረው አካል ጠቅላይ ሚኒስትሩን አድቫይስ ያደርጋል የሚባለው የጸጥታ ብሔራዊ የደህንነት ምክር ቤት የሚባለው ነው። ይሄ እንዳልኳችሁ ጦርነቱ ከመጀመሩ ሁለት ሳምንት አስቀድሞ ይሄ ተጨባጭ ሁኔታ ወደ ጦርነት ስጋት አለ፣ ነገር ግን ወደ አሁን የሚገባበት ሁኔታ አይደለም፣ በዲተራንስ ይፈታል የሚል የኔ አቋም። የሌሎቹ አቋም ደግሞ ጠቅላይ ሚኒስትሩ ራሱ የቀረበው ሪፖርት ተጨባጭነት የለውም እንደውም የኦፕሬሽን እቅድ አዘጋጁ ብያችሁ ሳለ ሳታዘጋጁ ነው ራሴ ዘረዋለሁ ብሎ የተፈተነው። ከዛ በኋላ ማንም ዘወር ብሎ ያየው የለም። ጦርነት ተጀመረ ነው የሰማ ነው ማለት ነው። ቀጥሎ ሁለት ሶስት ነገሮች እናስ የትግራይ ጦርነት ያው ተከፈተ፣ ተካሄደ። እኛ እኔ ለምሳሌ በመነገታው ወደ ጎንደር በኩል ነው ሞብላይዝ ያደረጉት ጎንደር እንደና ህዝብ ሞብላይዝ አድርግ ተባልኩኝ፣ ጎንደር አድርኩኝ። ሌሎቹ ደግሞ በወሎ የተሰባበው አሉ በተለያየ አቅጣጫ። ከዛ በኋላ አልተሰባሰቡም አንድ ሁለት ሳምንት የትግራዮቹ እየተሸነፉ ሄደው ወደ መቀሌ ቁጥጥር ሲገባ አንድ ስብሰባ ተካሄደ። ያ ስብሰባ ምንድን ነው የሚለው ቢሎ በሶስት ወር ማነው በሶስት ሳምንት ውስጥ ጦርነቱን ጨርሰነዋል አሁን የሚቀረን ለመለቃቀም ነው የሚል ነው። በዚህ ላይ አንድ ኮንሰርን ነበረኝ፣ ስብሰባዎች ላይ እያነሳሁት አሜሪካኖች እኮ ኢራቅን በወታደራዊ ኃይል በአጭር ጊዜ ውስጥ ነው የተቆጣጠሩትም መንግስቱን ማፍረስ ይችለዋል። ነገር ግን ኢራቅ አስራ ምናምን ዓመታት አንገበርን የበል ሆነው ነው እንትል ያለ እኔ የሚታየኝ ምንድን ነው፣ የትግራይ ሕዝብ በዛ በሶስት ሳምንቱ ጦርነት ውስጥ ባይተዋር ነበር እንጂ ኢንቮልቭድ አልነበር። አልተደራጀም አስቀድሞ አብሮ ከትፌሌፍ ጋር ከሰራዊቱ ጋር ያን ያህል ብዙ እ ውስጥ አልገባም እና ይህንን ህዝብ በአግባቡ ነው የያዝነው። እንደገና ደግሞ ሌላ ሶሉሽን ይምጣ። ኦውረዲ አሁን ተበትነዋል፣ ሄድኳርተሩ በቁጥጥስ በቁጥጥር ስር ገብቷል። ከዚህ በኋላ መቀጠል ሌላ ቀውስ መፍጠር ነው የሚሆነው። እንደገና ደግሞ ህዝቡን ካስቀየም ነው መልሰው ሊያገግሙ ይችላሉ። እዛ ስብሰባ ላይ እውነቱን ነው ብሎ በጥቅሉ በጥንቃቄ መያዝ አለበት ሆኖ ብሎ አለፈው። እዛው ስብሰባ ስንወጣ ወዲያው ምንድን ነው ያለ ሁለት ነገሮች አነሳ። አሁን ቲፒኤልኤፍ መልሶ እንደገና ተነስቶ ህይወት ይዘራል ብለህ ነው የምታስበው? ይህን ጥያቄ ያልትናል። በደል እስካለ ድረስ መልሶ በተለይ ህብረተሰቡ ላይ በደል የሚደርስ ከሆነ መልሶ መነሳቱ አይቀርም፣ አትጠራጠርም። ቀጥሎ እናንተ የትግራይ ህዝብ የትግራይ ህዝብ ትላላችሁ፣ ብዙ ሰው እንደዛ ይላል። ከማን በልጦ ነው? ከአሁን በኋላ መቼውንም ቢሆን አንገቱን ቀና አድርጎ የሚሄድበት ሁኔታ የለም። ስለዚህ መሸነፍ ከባድ ነው። ቲፒኤልኤፍ ተሸንፏል። አሁን እንደገና መልሶ ተሰባስቦ የሚሆነው ነገር አይሆንም። የሚሆነው ነገር የለውም። በሌላ መልኩ ደግሞ በህብረተሰብ ደረጃም ከወሰድከው ዝሮ ዝሮ ካሁን በኋላ የትግራይ ህዝብ ቀና ብሎ ለቲፒኤልኤፍ ሀይልም የሚሆንበት ሌላ ነገር የሚያመጣበትም ነገር የለም። መቼውንም ቢሆን አንገቶ ቀና ሊል አይችልም ካሁን በኋላ ሚል ምትናል። ስለዚህ ለአንተ በራሱ አንደበት ነው ያለ ለእኔ ነው ይሄ ለራሴ ያለኝ ነው። ምን አለ ግን፣ እሺ ሁለት ሶስት ጊዜ ውስጥ ቀጥሎ ስብሰባዎች ነበሩ። እኔ አንድ ሽሬ ተፈናቃዮች ከወርቃዬ፣ ከዚህ ከሁመራ አካባቢ ተፈናቃዮች ሄደው እዛ አካባቢ ያለው መከላከያ እንዳናግር ሽሬ አካባቢ የሄድኩኝ በሄሊኮፕተር ነው የሄድኩት። እጃ አናገርኳቸው። እዛ ደግሞ ጊዜያዊ አስተዳደር የሽሬ ዞን አስተዳዳሪዎች፣ ምክትል አስተዳዳሪዎች እነሱን አገኘን። ከመከላከያ አመራሮች ጋር ሆነ ተነጋገርን። በአካባቢ ያሉት የመከላከያ አዛዦች የተፈናቀለው ምትናም እንዴት መመለስ አለበት ምናምን የሚለውን ከዛም ደግሞ አዲስ ተጨማሪ መፈናቀል እንዳይመጣ እንዴት አድርገን እናቆሙ የሚለውን ተመካከል። ጄኔራሉን ለብቻ አገኘሁት። እና አላም ስብሰባ ስለነበራችሁ በብዛት ተሰብስበው በዛ ትግራይ ውስጥ የነበሩት ወደ ጎንደር በሄሊኮፍተር አባ ምን ነገረኝ። መጀመሪያ የሻቢያ ኃይል ገብቶ ብዙ እያጎሳቆለ ነው እየተባለ ነው፣ ውድመትም እያስከተለ ነው እየተባለ ነው። እንዴት ነው ሁኔታው አልኩት? አይ እነሱም ጥፋት ፈጽመዋል፣ ነገር ግን እኛ የፈጸምነው ጥፋቱን ሁላችንም ነው። እንደውም አብዛኛውን ጥፋት የፈጸምነው እኛ ነው። ትምህርት ቤቶች ወድመዋል፣ የጤና ተቋማት ወድመዋል፣ የሌሎች ኢንፍራስትራክቸር የፐብሊክ የሚጠቀምባቸው ኢንፍራስትራክቸሮች ወድመዋል። እና ዝም ብለህ ስቃይ ነው እና ሻዕቢያ ሰራዊት ለምን አይወጣም ብዬ ነግሬው ጠይቀውም ስለነበረ እነሱ ከወጡ አትጠራጠር፣ ህዝቡ ራሱ ያደረስነው ውድመት ከፍተኛ ስለሆነ ይበላናል መለሱ። እና ዳመራር እሱን እንዳታነሳ አለ። ማነው ይሄን ያለው ጄኔራል? እሺ ይህንን ሰምቼ ኸርኩኝ። ስብሰባዎች ተካ ስብሰባዎች ላይ ያለውን ሁኔታ ነሳ ይሄ ነገር ጥፋቱ ይጨመራል። ያችኑ መጀመሪያ ጊዜ ብያት የነበርኳት እንትና እኔ ለቲፔሌት መሸነፍ ብዙ እንትን ጉዳይ አለ። ነገር ግን የ እየደረሰ ያለው ጥፋት ያሳደረብኝ እንትና አለ ስጋት አለ። በዛ ስብሰባዎችም ላይ አገኘው አነሳውኝ እንደገና ባህር ዳር አቁኝና አገኘው። ምን አልኩት ትግራይ ውስጥ እየተፈጸመ ያለው ወደ የካቲት አካባቢ ይመስለኛል። ጥሩ ትግራይ ውስጥ እየተፈጸመ ያለው ጥፋት እጅግ እጅግ ይከፋል እና የነ መልሰው የሚነሱ መሆናቸው አትጠራጠር፣ ይነሳል። ነገር ግን የመጀመሪያ የገፈቱ ቀማሽ የሚሆነው አማራ እና በአንድ በኩል ጉዳዩን በሰላም ለመፍታት የሚደረገውን ጥረት ። በህዝብ ደረጃ የሚፈናቀለውንም መቀነስ ይህንን ሁኔታ ማሻሻል ያስፈልጋል። በጠቅላላ ችግሩም በሀገር ደረጃ እንዲፈጠማል። በሌላ መልኩ ደግሞ አማራ ዝግጅት ማድረግ አለበት። ራሱን ዲፌንድ ማድረግ ይኖርበታል እንጂ መከላከያ ከውስጥ ያለው ወጥቶ በሚነሱበት ጊዜ በቁጭ ዲፌንድ ሊያደርግ አይችልም። እዛኛው ስብሰባ ላይ የሚያነሳውት ያው ዝም ብሎ ለበብ ብሎ ሸፈን ብሎ ከድ የቀጥሎ ሴናተር ኩንስ ሊመጣ የተወሰነ ጊዜ ሲቀረው የጸጥታ ምክር ቤት ተሰበሰበው ሁለተኛው ዙር ስብሰባ ማለት ነው። የመከላከያ ማነው የብሔራዊ ደህንነት ምክር ቤት የተሰበሰበው መጋቢት አካባቢ ይመስለኛል። እዛ ጀኔራሉ የነገረኝንም የራሴን ኦብዘርቬሽን ይዤ አነሳው። እዛ ምክር ቤት በአንድ በኩል ሰራዊቱ እየተንከራተተ ከምስራቅ እስከ ምዕራብ ድረስ ነው የሚጓዙ። በሌላ መልኩ ደግሞ በህብረተሰቡ ላይ እንደ ህዝቡን እንደ ጠላት እየተመለከተ ጥፋት እየፈጸመ ምሬቱ እየበዛ ደግሞ ወጣቶች ደግሞ በብዛት ወደ በረሃ እየወጡ ነው የትግራይ ወጣቶች። እነዚህ ሁኔታዎች ሶሉሽን ካልተፈጠረ፣ መፍትሄ ካልተፈጠረ፣ ጦርነቱ እንደገና ተፋፍሞ ይቀጥላል። መከላከያም በከፍተኛ ሁኔታ እዛው ትግራይ ውስጥ ቀልጦ ይቀራል እንጂ የሚወጣበት ሁኔታ የለም። ገዱ ስለማታወቀው ነው አሉ። አሁን ኢትዮጵያ ውስጥ እንደዚህ ዘመን መከላከያ ተገምቶ የሚያውቅ የለም። አሁን የሚሉትም ስለሆነ ትምህርት እንዲሆን በቀን 50 ኪሎ ሜትር የሚጓዝ ሰራዊት ገምተናል። ድሮውንም የሽምቅ አይነት ጣጣ የነበረው ሰራዊት ነው። አሁን የሽምቅንም የመደበኛንም ኃይል ይዞ እየተንቀሳቀሰ ነው። ስለዚህ ሰራዊቱ እየተጠናከረ ነው እንጂ እየተዳከመ አይደለም። ያለው ህዝቡ የምትለው አሁን የትግራይ ጊዜያዊ አስተዳደር ሪፖርት የሚያመለክተው የትግራይ ህዝብ በቲፒኤልኤፍ እንደተማረረ አስጠብቁን የሚል ነው እንጂ በመንግስት ላይ የሚነሳ አይደለም። አሁን ይሄ ሁኔታ ቀጠለ ማለት ነው። ይሄ እንግዲህ ስብሰባው ላይ ነው አብይ የኢትዮጵያ ሰራዊት እኮ ድሮውንም ሽምቅ የሰለጠነው መደበኛ አይደለም። ሽምቅ ተዋጊ እኮ ነው ድሮውንም ቢሆን መደበኛ ሰራዊት መቻለን ቀጠለና አዋው ብርሃኑ በተከታታይ የሰራዊታቸውን ጥንካሬ የገለጹልኝ እኔም ያው ተውኩት እንትኔን ሀሳቤን ማለት ምንም ፋይዳ አልነበረው። ቀጥሎ ሶስት አራተኛ ቢሆን ሌላ ስብሰባ ሰኔ ላይ ተካሄደ። ግንቦት መጨረሻ እና ሰኔ መጀመሪያ መጀመሪያ ሳምንት ይመስለኛል ትግራዮች ውጊያ የጀመሩበት ጊዜ ነው። አሁን ትግራይ ውስጥ ያለው ሁኔታ እየተባባሰ ነው፣ ጥቃት እየፈጸሙ ነው። አሁንም ያን የምን ጥያቄ ያነሳ ይህን ጊዜ ተፍሳቁ ይደረግና ሰራዊቱም ከትግራይ ይውጣል እንደገና ደግሞ በድርድር ለመፍታት ይጀመራል። አይ ቀደም ብሎ ቢሆን ነው እንጂ አሁንማ ለመጡት የአሜሪካ መንግስት ተወካዮች ሁለተኛው ዙር መጥተው የተመለሱበት ጊዜ ነበር። ሌላ የሚያስቀር መንገድ የለውም። የልብ ልብ ነው የሚሰማቸው። አሁን ባለን ሀይለ ተረባርበን እዛው እንደገና እነሱን ማዳከም ነው የሚሻለው የሚል ውሳኔ የተወሰነ። ያው ጦርነቱ ቀጠለ፣ እስከ አማራ ክልል መጣ ማለት ነው። ስለዚህ ምንድን ናቸው እነዚህ የሚመለከቱት ጦርነቱ ለአሁኑ የሚበጀው ያንን ጦርነት አብይ አህመድ እንዳይካሄድ ቢፈልግ ኑሮ ማስቀረት የሚቻልባቸው ብዙ እድሎች ነበሩ። ብዙ እድሎች ዋናው ጦርነቱን ቅድም እንዳልኩት በሁለቱም ሳይድ የግጭት ፕሮፓጋንዳ ነበር። በሁለቱም ትግራዮቹ ሰላም ወዳድ ሆነው በፌደራል መንግስት ብቻ ጦርነት ይፈልጋል ማለት አይደለም። ትግራዮቹም ቢሆን ጦርነት ቆስቋሽ የሆነና ጦርነትን ፕሮቮክ የሚያደርግ የፕሮፓጋንዳ ስራ ነበር ሲሰሩ የነበሩት። ነገር ግን ይሄንን ሰተት ብለው የገቡት አቢ በሚፈልገው የጦርነት ስትራቴጂ ውስጥ ነው የገቡት ማለት ይቻላል እና ጦርነቶቹ የጋራ ውሳኔ እየተካሄደባቸው አዋጭነታቸው እየተገመገመ የመፍትሄ አቅጣጫ እየተቀመጠ ኪሳራ በሚቀንስ መንገድ ምናምን የሚባል ነገር የለም። አብዛኛዎቹ ስለ አጀማመራቸው ምናልባትም ከፍተኛዎቹ ወታደራዊ መኮንኖች ጭምር ውይይት አድርገውባቸው ስለመጀመራቸው እርግጠኛ አይደለሁም።